አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ውድ የቻናሌ ተመልካቾች ቤተሰቦቼ እንደት ናቸው? ሰላም ናቸው? ይህን ሰላም ነኝ። አልሐምዱሊላ ኢድ ሙባረክ ብለናል። እንግዲህ ያው አረመዳንን እንግዲህ በሰዓት ሸበካ የለንም ነበር። አሁን ደግሞ አልሐምዱሊላ ኢድ ሙባረክ ብለናል። ጽሞት የሚያገኙት አጅር አለ ይወፈቀን ቀረም ሆነ ኢድ የግሞ አላ ዙር ገጣሚ አላህ ያድርገን። በሰው ቤት ሳይሆን በቤታችን በሰው ቤት ሳይሆን በሀገራችን ላይ በቤታችን ከልጆቻችን ጋር ከቤተሰቦቻችን ጋር ጾመን የምንፈታ አላህ ያድርገን። አላህ ሁላችንንም ስደትን በቃችሁ ብሎ በሀገራችን ላይ ያርግልን እላለሁኝ። በሰው ሀገር እንግዲህ ዴ ከምን ለፈን ጉልበታችን አለቀ፣ ርሚያችንም ይሄድ ነው ቁሞ አይጠብቀንም። ስለዚህ አላህ ደግሞ በአገራችን ላይ ከርሞ ሆነ ጹመን የምንፈታ አላህ ያድርገን ማለት ነው። የዛሬ አመት የባቢናት ይላሉ ሽዲያ ማለት ነው እና ለማንኛውም የዛሬ አመት እኛም ደግሞ በአገራችን ላይ በቤታችን ከቤተሰቦቻችን ጋር ተጎረቤቶቻችን ጋራ ጹመን የምንፈታ አላህ ያድርገን ላለሁኝ ሁላችሁንም የአገሬ ልጆች ባልንጀሮቼ፣ ጓደኞቼ የምወዳችሁ፣ የማከብራችሁ ኢድ ሙባረክ ብያለሁኝ። አላህ ከቤተሰቦቻችን ጋር በሰላም አብላ ያገናኘን። ያው እንግዲህ ሁላችንም ይደብራል፣ በጥቅሉ ይደብራል ማለት ነው። ኢድም የማይመስለን አይመስለንምም። አንዳንድም ደግሞ ተባለ ያኒ አለው ደስተኛ ሆኖ የሚውልም አለ የማይውልም አለ በስደት በተለይ በተለይ በስደት ላይ ብዙም ደስተኛ ሆኖ የሚውል ያለ አይመስለኝም ማለት ነው። በተለይ በመዲያም ኩሽና ያሉ ልጆች፣ ኮንትራት ላይ ያሉ ልጆች በብዛት ብዙም ደስ አይላቸውም። ማነው? ምክንያቱም አንድም ሊሆኑ ይችላሉ። ሁለት እንኳን እንደዛ ሁለት እንኳን የሆኑበት ትንሽ የተወሰነ ይሻላል። ሁለት እንኳን ያሉበት በተለይ በተለይ አንድ ሆነው ከሰው ጋር የማይደባለቁ አሉ። ሰው ጋር እንዲደባለቁ የማይፈልጉ አሉ። አላህ ይገዛችሁ። ብዙ ነገሮችን እንጎሉባችኋል፣ ብዙ ነገሮችን ይከፋችኋል። እና አይዟችሁ እህቶች፣ የታገሱ መታገስን የሚያክል ነገር የለምና፣ ጠፍተውም የሚሰሩት ወይም ደግሞ ጠፍተን የምንሰራውን ታስንጋ እንዲህ ነው ያኔ እረፍት ወይም ደግሞ ተበጓደኞች ጋር ለመደብ የምንለው ማለት ነው። በነገራችን ላይ የዛሬ አመት

ቀራይመሽመላም ንደሌለነው ሳላስበው ልይቱ ተመጣ መሰላችሁ። ተቱርክ ተቱርክ ድንገት ተከች እናለች፣ ሳትናገር ልጆቿን ይዛ ማለት ነው ይሄድ ያለው ብዬ ተነሳሁ። ግን እንዴት እንዴት ነው የማደርጋት? ሴትዮቱ ትልቅ ሰው ናት። ማን ነው እንትን የሚልላት? ኩሽና ውስጥ ገብቶ ምግብ አቀራርቦ፣ ምግብ ሰርቶ፣ ዕቃ ጥቦ፣ ወደዛ ወደዝ ብሎ እንደተሰርኮር ማነው የሚሰራው? ስለዚህ አልተስተካከለም ማለት ነው እንግዲህ ለመጠየቅም ከበደኝ። ሁኔታዎቹን ሳያቸው ሁሉም ነገር ኔ ላይ ስለሆኑ ያሉት እነዛን ነገሮች ማነው የሚሸፍናቸው? በእኔ በኩል በማለት ያው እንግዲህ አለ እንግዲህ፣ ኢንሻላህ የዛሬ አመት በአገሬ ላይ በቤቴ ከልጄ ጋር ከባለቤቴ ጋር ጽሜ መፋት አላይ አድርገኝ። ሁላችሁም ከልባችሁ ዱአ አድርጉልኝ። ወላ የሰው ሀገር የሰው ነው

አየሁት ጉልበት እንጂ የሚያልቀው ማንኛውም ነገር ርቅጥ ማንኛውም ሰው ሰርቶ ይለወጣል። ቢለወጥም ደግሞ ሁሉም ነገር ጊዜና ሰዓት አለው። በጊዜና በሰዓት አለው ሰርታችሁ ሰርታችሁ ሰርታችሁ ሰርታችሁ እናንተ ያኔ ብር ብቻ ማለ አይደለም ነገር ነው ብር ብቻውን የሚሰራው ነገር የለውም። ዋናው ነገር እዚህ ላይ እናንተ እናንተስ ጤነኛ ስትሆኑ እናንተ ጉልበት ሲኖር ጉልበት በተለይ በተለይ ጉልበት እና ጤና ሲኖር ነው ሁሉም ነገር የሚሆነው የሚስተካከለው ማለት ነው። ያን የሰራ ነውን እንኳን ለመብላት ወይም ደግሞ ያንን የሰራ ነው የሰራውን ገንዘብ ተሻሽለን ለመኖር ዋጋ እያስከፈለ ነው ያለው። ምክንያቱም ጤናታችሁ እየሰራችሁ እያለ ያን የሰራችሁትን ብር መልሳችሁ ጤና ፍለጋ ዲሞ ተውጡበታላችሁ ይወጣል። ዋናው ነገር እዚህ ቦታ ላይ ጤና ነው እና ስደት ላይ ጤነኛ ሆናችሁ ትወጣላችሁ፣ በሽተኛ ሆናችሁ ወደ ሀገራችሁ ትመለሳላችሁ። ይሄ ብቻ ነው ያለው ግን፣ አልሐምዱሊላህ ረብል ዓለሚን ያው በህይወታቸው ነው የሚገቡም የሚገቡ ስላሉ። በዛም ላይ ደግሞ ጥላቱ ወዳጆቻችሁን ትለዩበታላችሁ። ማን እናንተን እንደሚያስብላችሁ፣ ማን ጤነኛ ሆናችሁ እንደሚወዷችሁ፣ ጤና ስታጡ ደግሞ ማን እንደሚሸሻችሁ እንግዲህ አይጥ ትጣፍጫለሽ ወይ ብላታ ላይ ድመት አይጥም ማለት ነው፣ እንደዛ ማለት ነው። ጤነኛ ሆናችሁ ሁሉም ሰው ይፈልጋችኋል። ጤና ግን ጎደለታ ላይ ግን ወዳጅ ብላችሁ ያያዛችሁት ራሱ የሚሸሽበት ጊዜ አለው ማለት ነው። በዛም ልክ ደግሞ የሚሸሽም እንዳለ ደግሞ መሀከልም ላይ ደሞ ያላሰባችሁ ሰው ደግሞ መቶ ይገፈጣል ማለት ነው። እና አላህ ሁላችንንም የመዳም ቅመሞች ስደትን በቃ ብሎ በሀገራችን ላይ የተሻሻለ ኑሮ ፈርፋት ያለው እንጀራ አላህ ይስጠን። አላህ የደበረልን ብላችሁ ዱ አድርጉ። የሰው ቤት የሰው ነው፣ የሰው ሀገር የሰው ነው። ድሮ ልጆች ሆነን የምንዘፍነው ዘፈን ነበረ፣ የሰው ሀገር የሰው ቀዬ ማለት ነው። ትክክለኛ ይሁበት ይሄን ነው። ምክንያቱም የሰው ቤት የሰው ነው፣ መሳቅም ሆነ መደሰትም የማትችሉበት ማልቀስም የማትችሉበት ወይ ብላችሁ አፋታችሁ ጮሃችሁ የማታለሱበት የማታወጡበት ነው። የሰው ቤት የሰው ሀገር መዋረቅ የማትችሉበት ነው። ስለዚህ ሁላችሁም ሰራ ሰራ አድርጋችሁ ወደ ሀገራችሁ ለመግባት ሞክሩ። የጀመራችኋትን ነገር ለመጨረስ ሞክሩ። ምክንያቱም ለሰው ልጅ በበረሃ ተቃጥሎ ብዙ አመት ቆይቶ ወደ ሀገሩ ገብቶ ኪራይ ቤት ኪዶ ተከራይቶ መቀመጥ ሞት ነው ሞት ነው። እንደምንም ብላችሁ እንደምንም ብላችሁ ጥርሳችሁን ንቅስ አድርጋችሁ ቤታችሁን ሰርታችሁ ቤታችሁ ወደ ሀገራችሁ ለመግባት ሞክሩ። ምክንያቱም ተዘግዴያችሁ ሰራችሁ ቤት ስትገቡ ለእናንተም ያምራል፣ ለእናንተም ትደሰታላችሁ ማለት ነው። ላኪን ግን ዘዝ ስለፉ ኑራችሁ ገንዘባችሁን አባክናችሁ ሂዲያችሁ ኪራይ ቤት መግባት በጣም ከባድ ነው። ብዙ ወጪ አለ፣ ብዙ ነገሮች አሉ የሚጠብቁን፣ ብዙ አላፍትና አለብን። ስለዚህ ገንዘባችሁን ደግሞ አጥብቃችሁ ያዙ። እዚህ ስትመጡ አገር ቤት የጠሏችሁ ሰዎች ሁሉ በጀጃታችሁ ሲያልፉ እንዴት አደራችሁ የማይሏችሁ ሰዎች ሁሉ እዚህ ስትመጡ ግን ይወዷችኋል። እዚህ ስትመጡ ግን ስልካችሁን አካል ይደውላሉ። ሀቢብቲ አትሞኝ፣ ሊበላሽ እንጂ ሊቆረጥምሽ እንጂ ወዶሽ እንዲህ አይመስልሽ፣ ሊቆረጥምሽ ነው። ነገ ግን ስታጨች ዘልዛላቸው እንዲዝኩን አይልሻለሁ። ስለዚህ ሁልሽም ሳራ ሳራ አድርጋችሁ ወደ ሀገራችን ለመግባት ሞክሩ። እህቶቼ እኔንም ቻናሌንም አሳድጉልኝ፣ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አሳድጉልኝ። ለወደፊት ለልጄ እንገባላት ልጄ ነፍስ ሳታቀም ጥያቄ የመጣውት አልሐምዱሊላህ፣ አሁን ነፍስ አውቃለች። ትንሽ ልጅ ነፍስ ያኔ ሁላችሁም የልጆች እናት ናችሁ። ከጡት አንጠፋችሁ ጡት አንጠፋችሁ ጡታችሁ እየፈሰሰ ብዙ ነገሮችን ምክንያቱም መክተብ ውስጥ ብዙ ነገር አይኔም ስላየ፣ ጡታችሁ እየፈሰሰ ልጆቻችሁ ማንጭቃችሁ ተይጥላችሁ መጣችሁ አላችሁ። ለምን ገንዘብ ፍለጋ ነው። ስለዚህ ሁላችንም የልጆች እናት ነን። ሁላችንም እንተጋገዝ፣ ሁላችንም እንተባበርና ሰርተን ወደ ሀገራችን እንግባ። ሀገራችንም ላይ ገብተን ደግሞ የምንሰራው ስራ ነው ይሄ ስራ እጅ ለእጅ ተያይዘን እንስራ። ያልከፈታችሁ ደሞ ከፋቱ በእድላችሁ ሞክሩበት። እድል ነው፣ ለማንኛውም ነገር እጣ ነው፣ ለሰው ልጅ እጣ ነው። ተመስገን ያለ ይመሰገናል፣ ተማራር ያለ ይማራራል። ምክንያቱም ሁለት ልጆች ቢኖሩ አንደኛው አድብት ለቤተሰብ ያኔ እንትን ብትል ያቺ የሰጠችው ሳኮ ማት መሰገነው ያቺ አልሰጠችው ምትመሰገነው እጣ ስለሆነ እድል ስለሆነ ማለት ነው። ስለዚህ እናንተም የድላችሁን ሞክሩት። ልፋት አለው። እርግጥ ልፋትም ቢኖረው ደግሞ የሰው ልጅ ደግሞ ያለፋበት ነገር ለሱ አዝመራ ወይም ደግሞ ገንዘብ ወይም ደግሞ ፍሬ አይሆንለትም። የለፋችሁበት ደግሞ ሲሆን ማንኛውም ነገር የለፉበት ሲሆን ይጥማል፣ ወይም ደግሞ ለውጥ አለው ማለት ነው። ቶቼ እንትን መላችሁ እመለምናችሁ፣ እባካችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናል እናሳደግልን ልኝቶቼ፣ ይሄ ቻናል ሁለተኛ ቻናል ነው። ከአሁን ቀደም ለፍቼ ብዙ ዋጋ የከፈልኩበትን በምን ምክንያት እንደሆነ አላቅም፣ ተዘግቶብኝ ነው ማለት ነው። ስለዚህ በዛ ያኛው ደግሞ ብዙ ዋጋ ከፍዬበታለሁ፣ ብዙ ችግሮችን አሳልፌበታለሁ፣ ብዙ መከራዎችን አይቼበታለሁ። ብዙ ነገር ተዘመድ እስከማራ ድረስ ተጓደኛ እስከማራ ድረስ ጤና እስከማጣት ድረስ ብዙ ነገሮችን እየደረስኩበት ቻናል ነበር፣ ላኪን ግን አልሐምዱሊላ ቻናል ቢዘጋ ቻናል ይዘጋል ይሄ ሰው ልጅ ነው ወጣፊው የሰው ልጅ ቢጠፋ የማይቀይር ወይ የማይገኝ የሰው ልጅ ብቻ ነው ማንኛውም ነገር እንትም ቢል ይተካለማና አልহামዱሊላ አያው በጓደኛ አይንተን እዚ ቦታ ደርሻለሁ ንገዛና ላይክ እያደረጋችሁ ያደረጋችሁ እያደረጋችሁ አበረታቱ አበረታቱኝላለሁ ቶቼ እንግዲህ አላህ ሰላሙን ይወፍቀን አላህ ደግሞ ከርሙ ሀና የጾም የምንፈታ በሀገራችን ላይ በቤታችን ላይ አላህ አድርገን አላህ ይዘንልን አላህ ይቀበለን አላህ ሁላችንንም የልባችንን የሙራዴያችንን አላህ አሳክቶልን ለሀገራችን ያብቃን። አላህ ይዘንልን በሰላም ተቤተሰቦቻችን ጋር ያገናኘን። ማሳስባችሁ አሁንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ ይላል። እህቶቼ በአክብሮ ተለምናችኋለሁ። በልመና በእህትነት በወንድምነት ነው መለመናችሁ ማለት ነው።